በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ትወዳችሁ በክርስቶስ የተመረጣችሁ በሰማይ ስፍራ የተባረካችሁ እግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጠን ይሰጣችሁ። ከሰማይ ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፈል የተከፈለለት ሄዳን ሕዝብ ያደረገን የዓመተ ሰላም የዓመተ ምሕረት ልጆች ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከአብ ከአባቱ መንፈሱ ጋር በአንድነ በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች አንዲት እናት ለመርዳት ማሳሰቢያ ተናግሬ ነበረ። ሁለት እናቶች እናግዛለን ብለን አንድ አንዷን እናት አንድ ሰውን ቤተሰብ ይዞልናል። አንድ እናት እንደዚሁ ለማገዝ ቢያንስ በዓመት አምሳ ሺ ብር አካባቢ መክፈል የሚችል ውጭ ሀገር፣ ያላችሁ ተለያየ ዓለም ያላችሁ ልጆች ብቻቸውን የሚያሳድጉ እናቶችን የምናግዝበት መርሃ ግብር ውስጥ እንድትገቡ አሳስባለሁ። ደግሞ ወደ ቅድስት አገር ኢየሩሳሌም ለገና የምናደርገው ጉዞ አለ። ቤተሰቦቻችሁ ወላጆቻችሁን ብትልኩ፣ በሕይወት እያሉ ብትመረቁ፣ እናንተ መሄዳችሁ ብታዩት እሱን ማስቡበት 0913 ላይ ያሳወቁኝ። እግዚአብሔር ዘራቸውን እናንተን ይባርክ። በጣም ቀላል የሚመስሉ ግን በእግዚአብሔር ፊት ፈጽሞ ማለት የሌለብንን ነገሮች ነው ዛሬ የምንመለከተው። ስንጸልይም፣ ስንመኝም፣ ስናወራም እኛ እንደ እግዚአብሔር ባለን ግንኙነት ውስጥ እግዚአብሔርን የምንጠይቃቸው ነገሮች አሉ እና እነዚህ ነገሮች በትክክል ናቸው የምንፈልገው ነገር የሌለን ነገር ነው ወይ? የሌለን ነው ወይ የምንጠይቀው። መጸለይ የሚገባው በሌለን ጉዳይ ነው፣ በጎደለን ጉዳይ ነው። ካለን ደግሞ ሁሉ ከሞላለን ደግሞ እናመሰግነዋለን። ግን ያለንን ነገር ደግሞ መጠየቅ አንዳንድ ጊዜ ልማድ ሆኖብን ጸሎት ነው የሚመስለን። ለምሳሌ ውደደኝ ብለን መጸለይ እንድትወደኝ እፈልጋለሁ ማለት ለመናገር፣ ይሄ ከራሳችን ጋር የተጋጨን ሰዎች መሆናችንን የሚያሳይ ውስጣዊ ጉዳት እንዳለን የሚያሳይ ጸሎት ነው። እግዚአብሔር ውደደኛ አይባልም። ምክንያቱም እሱ ወዶ ጨርሷል። ወድጃችኋለሁ ብሎናል። ጌታችን መስቀል ላይ ራቆቱን የተሰቀለው ለማን ይመስላችኋል? ለመላእክት ነው የተሰቀለው ወይስ ደግሞ ለምድራዊት የተሰቀለው? ለእኔ ለአንቺ ለአንተ ነው። ስለዚህ የክርስቶስ ፍቅር በአደባባይ የተገለጠው ፍቅር በአደባባይ ራቁቷን ተገልጣ ያየናት መስቀል ላይ ነው። እሱ ፍቅር ደግሞ የአንተ ፍቅር ያንቺ ፍቅር ነው። ማንም የትኛውም ዓለም ላይ የትኛውም ሰው በዚህ ልክ ሊወደን አይችልም። እናት ትወዳለች አደል ግን፣ እናት ልጇን ትጥላለች ሲቸግራት። ብዙ እናት በዘንቢል አጥርጥቃ ያስቀምጣል ልጇን ጠፍታለች። እናት እንኳን የማታደርገውን ነገር ክርስቶስ አድርጓል። እና በደንብ ነው የወደደን። ኃጢአተኞች ሆነን ሳለን ገና ሐዋርያው ጳውሎስ እንዳለን ወዶናል። እና ቆሻሾች ሆንን ወዶናል። ገበናችንም ሳይገልጥ ሳያዋርደን እንዳየ ሳያሳይብን ወዶናል። ወረት በሌለ ፍቅር ወዶናል። በህይወት እያለን ሞተን እንኳን በደናችን በእሱ ቤት ውስጥ ነው የሚተኛው። በዚህ ልክ ወዶናል። እግዚአብሔርን ውደደኝ ተብሎ አይጠየቅም። በጣም ቀላል የሚመስሉ ግን የእግዚአብሔር ልብ የሚጎዱ ንግግሮች ናቸው። የወለድካት ልጅህ ወይም የወለድሻት የወለድ ሽው ወንድ ልጅሽ መጥቶ ማየ ወደጅኝ ቢልሽ ምን ማለቱ ነው? ልክ ነው፣ መውደድ በተግባር እያሳየሽው እናት ሆነሽለት አባት ሆነህላት ለልጅ ወደደኝ ብትልህ ምን ማለት ነው? እና እግዚአብሔርን ወደደኝ ብሎ መጸለይ ልክ አይደለም። ለፍቅሩ መመስገን ነው የሚገባው። አያችሁ እሱ ፍቅር ስለሆነ ፍቅር የሆነ አባትና ጌታ ስለሆነ ለፍቅሩ ምስጋና መቅረብ ነው የሚገባው። ይሄ የመጀመሪያው ነገር ነው። ሁለተኛ ነገር አትጣለኝ ብለህ መጸለይ፣ ይሄ ብዙ ጊዜ በዳዊት መዝሙራት ላይ ተገልጧል። የብሉይ ኪዳን አባቶች በብሉይ ኪዳን ብሉይ ኪዳን የውድቀት ዘመን ነው፣ ታውቃላችሁ። ሰው ከእግዚአብሔር ጋር ተቆርጦ የወደቀበት በጸጋ እግዚአብሔር በበጎችና በፍየሎች ደም የሰው ልጅ ወደ ቅድስት የሚቆምበት ያ የጥልና የኩነኔ ዘመን ስለሆነ ከዛ ከኩነኔ ዘመን ሳቢዎች የሚመጡ ጥሎቶች ነበሩ። እና አዲስ ኪዳን ግን ሌላ ነው። ሁላችን በክርስቶስ ደም ማኅተም ታትመናል። እዚህ ውስጥ ይሄን ትምህርት የሚሰማ የጌታችን ደም ያለካው ሰው የለም። ወንዶች በአርባ ቀን ሴቶች በሰማንያ ቀናችን በደሙ ማኅተም በጥምቀት በኩል ታተመ፣ ልጆች ሆነናል። እኛ ውስጥ ነው መኖሪያውን ያደረገው ጌታ። በረት ውስጥ እንዳደረ እኛ ውስጥ ነው ያደረገው። ለዚህ እኮ ነው እንዴት ተገኘ ይሄ ቤት እንዴት አልሰለች በተኛ ከበረት ማለት ይሄ ቤት በረት ነው ይሄ በረት ነው። ሰውነታችን በረት ነው። ለኔ ለኔ ሰውነቴ ለኔ በረት የሆነው ሰውነቴ ውስጥ በመኖር ተደንቄ እኖራለሁ ማለታችን ነው። ግን አትጣለኝ ብሎ መለመን ግን ምን ማለት ነው አብሮን እየኖረ በቃ ማታምን ሴት ባሏን ሁል ጊዜ እባክህ ትተኝ እንዳትሄድ ብትለው ምንድነው የሚሰማው እሱ ይወዳታል አብሯት ነው የሚኖረው ግን አብረኝ ኖር ትተኝ እንዳትሄድ ብትለው የመተው ፍርሃት ያለባት መሆኗን ነው የሚያሳየው አንዳንድ የመጣል ፍርሃት ያለብን ሰዎች አለ እና አትጠወኝ እንዳትተወኝ ብለን የማይተወውን ጌታ አብረን ያለ የተዋሃደንን ጌታ በደም የተዛመደንን ጌታ በፊቱ ቆመን የምንጸለው እንደዚህ ሊሆን ይችላል መባል ያለበት አብረኸኝ ስላለህ አማኑኤል አመሰግንሃለሁ፣ መባል ያለበት ጌታችን ኢየሱስ ክርስቶስ በድንገር ማኅፀን ከተጸነሰበት ጊዜ ጀምሮ ቃል ስጋ ሲሆን ከሰው ጋር ተዛምዷል። ለሚያምንበት ጌታዬን አምላኬ ላለው ሰው አጠገቡ ነው። እስከ ዓለም ፍጻሜ ነው የሚለው ማቴዎስ ወንጌል 8 1921 እስከ ዓለም ፍጻሜ ከእናንተ ጋር ዓለም እስኪጠቀለል ድረስ ከኛ ጋር ያለ። ስለዚህ ከዓለም ከእኛ ጋር እንዳለ የነገረን የማይዋሻውን ጌታ እንደሚታበል እንደሚዋሻ አድርገን አትተወኝ ብሎ መጸለይ ልማድስ ቢመስልም ጥሩ ቃል ቢመስልም ግል ልክ አይደለም። አይመጥ ነው ያቸው አብሮን ስላለ በቸርነቱ እኛን ስለደገፈ ምስጋና ነው የሚገባው እንጂ ትተኸኛል፣ ጥለኸኛል ማለት አይገባም። ሌላው ንስሓ እንገባለን። በእግዚአብሔር ፊትና በደላችንን ይቀር እንደሚለን አምነን ንስሓ እንገባለን። ይል ለካህናችን ተናግረን እግዚአብሔር ይፍታህ ብለን፣ አሁንም ይቅር በለኝ፣ አሁንም ይቅር በለኝ። የዚህ ጸሎት አንድምታ ይቅር አትልህም ማለት ነው። የመጽሐፍ ቅዱስ ቃል ደግሞ ሮሜ አራት አምስት ላይ ኃጢአተኛን የሚምር እንዳለ የሚያምን ሰው እምነቱ ጽድቆ ነው ይቆጠርለታል ይላል። ኃጢአተኛውን እኔን ይምረኛል የሚል ሰው ብፁ ነው፣ እምነቱ ጽድቆ ነው ይቆጠርለታል። አንዳንዱ ግን ሳያምን ሳይገባ፣ ምንድነው ሳያምን ማለት ኃጢአተኛ መሆኑን ያምንና መሐሪ መሆኑን አያምንም። ስለዚህ እግዚአብሔር ከባህሪዎቹ ከቅድስና ባህሪዎቹ አንዱ ምሕረት ማድረግ ነው። ደግሞ ምሕረቱ ለዘላለም ነው። በሰው ልጅ ላይ የዘላለም ምሕረት ያለው ነው የተጻፈው። እንዛ እግዚአብሔር ግን ይቅር የማይል እየመሰለን የምንጸል ሰዎች አለን እና እግዚአብሔር ይፍታ ተባልን፣ ንስሐ ገባን ተናዘዘን አንዳንዶቻችን ሥጋው ደግሞ ተቀብለን በደሙ ታጠብን ግን ደግሞ እንደገና ይቅርባለኝ ብለን የምንለምን ሰዎች አለን እና የጌታችን የስቶስን ምህረትና ቸርነት ዝቅ አድርጎ ማየት ነው ያ በፍጹም ሰው በተናዘዘበት ኃጢአት ደግሞ አይናዘዝም በተናዘዘበት አቀር ደግሞኛ ኛ ይቀበለኝ የለም በቃ ይቀርባል ያለው ተናዘዘ ወደፊት እንጂ ወደኋላ ያለ እርፍ ይዞ ወደኋላ የለም እና የእምነትን እርፍ ይዘህ የንስሐን እርፍ ይዘህ ደግሞ ተመልሶ በኋላ አይሆንም ነው። እግዚአብሔር መሐሪ ነው ብሎ ማመን እግዚአብሔር ማመን አንዱ ክፍል መሆኑን በደንብ መረዳት ይገባል። ሌላው እግዚአብሔር ረስቶኛል ማለት እግዚአብሔር እረስቶኛል፣ እናት የወለደችውን ትረሳ ይሆናል እኔ ግን አረሳሽ የሚለውን እግዚአብሔርን ረስቶኛል ማለት እንደሸመገለ ነገር እንደሚዘነጋ ሰው አድርጎ እግዚአብሔርን ማየት፣ የእግዚአብሔርን ባህሪ ያለመረዳት። በእግዚአብሔር ባህሪ ውስጥ ፍቅርና ሁሉን አዋቂነት ዘላለማዊ ፍቅርና ዘላለማዊ ሁሉን አዋቂነት አይረሳም። እንኳንኛን እኛን ወገባችን በማህፀናችሁ ውስጥ ያሉትን ትውልዶች ሳይቀር አይረሳም። እግዚአብሔር እረስቶኛል የምንል ሰዎች ይሄ ቃል ረስተኛል ብያሉ መጸለይ የማይስማማውን ነገር ለሱ የማይገባውን ነገር እየተናገሩ ፊቱ መቆም ምን ማለት እንደሆነ መቼም እኛ ደርሶብን ልንማር አይገባም። ደርሶብን ልንማር አይገባም። አንዳንድ ባህል ወቀሳ የሚወቅሱን ሰዎች ገጥማዎቹ ያውቃል። በተለይ ደግሞ የፍቅር ግንኙነት ውስጥ እያለን በጣም እናፈቅራቸው ሰዎች ምንም የማይገናኝ ባዶ ወቀሳ እያያዙ በየቀኑ ሲመጡ አይሰለችም። እንደውም ለብዙ ፍቅረኛዎች መለያየት ምክንያት እሱ ነው። የማይሆን ነገር እያመጡ የሚወቅሰዋሉ እግዚአብሔርን በማይሆን ወቀሳ የምንጣም ሰዎች አለን። እና የሚረሳ አምላክ ነው ብሎ አምኖ መኖር እሱ እንደው በዚያ ፊት መናገር ይሄ እውነት ለመናገር እግዚአብሔር የሚመጥን አይደለም። አንዳንዶቻችን በጣም የወረደ ነገር የምናስብ ደግሞ ሰዎች አለን። እንጀራ በልተን ይህን በላ ብላ ታሳጣ ብለን እንጸልይ፣ ሰዎች አለን። ይህን ስለበላ የሚከፋው አንድ እንጀራ ስለበላን የሚከፋው አምላክ ያለ የሚመስለን ሰዎች ደግሞ አለ። በተለይ የገጠር ሰዎች፣ የክፍለ ሀገር ሰዎች እንዴት ያለ ችግር አለብን። መቀኛ ስለሞላልን፣ ጥሩ ኑሮ ስለኖረ፣ ልብስ ስለለበስን እንደስማ የለው የሚመስለን አፈር ስንለብስ የሚደሰት የሚመስለን ሰዎች አለን። እንደውም ብዙዎቻችን መንፈሳዊነት ማለት አፈር ጋቢም በአፈራሽቶ መልበስ ነው የሚመስለን። እግዚአብሔር አፈር ስንለብስ ደስ የሚለው እየመሰለን ማለት ነው። እንደዚህ መምሰል በራሱ ኃጢአት እኮ ነው። በጣም ደግ አባት ነበረኝና፣ አንዳንድ ጊዜ ይመጣና ቁጭ ብሎ ያይና ልጆች ከዛ ማልቀስ ጀምራል። ምንሆን ከባባዬ ስንለው ልጆች አመድ ለበሳችሁ አመድ ልልበስላችሁ ልጆቼ ብሎ ይሰቀሰቀ። ስጋዊ አባት እንኳን ልጆቹ አመድ እንዲለብሱ አይፈልግም። አፈር ለብሰን ብንታይ ደስ የሚለው ሲያምርብን የሚከፋው ስለሚመስለን ተሸማቀቅ ምንኖር ሰዎች አለን። አምሮብን ስንኖር የምንሸማቀቅ ሰዎች አለን። ይቀፈለኝም የምንል ጥሩ ልብስ ስለለበስን ጥሩ እንጀራ ስለበላን እና በሌላ መንገድ እግዚአብሔርን የምንመለከት የማይገባውን ነገር የምናስብ ማለት ነው። በዓል እምነት በዓል አስተሳሰብ በእግዚአብሔር ላይ ያለን እና የህይወት ባለቤት ጌጠኛ የሚያለብስ ብርሃን የሚያለብስ እንኳን ጨርቅ አይደለም ገና ብርሃን እንለብሳለን። ከፀሐይ የሚያበራ መልክ እንለብሳለን ገና የልጁን መልክ እንድንመስል እንለወጣለን። ገና ምንድነው ጨርቅ፣ ምንድነው ወርቅ? እርግጥ ነው በህይወታችን አካፍለን ሼር አርገን መኖር ይገባናል። ልብሳችን ስላማረ ሰውነታችን ስላማረ፣ ግን እግዚአብሔር አይገባውም። ጥሩ እንጀራ ስለበላን እግዚአብሔር አይገባውም። አንዳንድ ደግ ሰዎች ደግነታችሁም አንድ ማድረግ ያስፈልጋል። አንድ በጣም ደግ ወጣት ልጅ አለና ምን ይለኛል? በየመንገዱ ሲሄድ ስታቃሉ ይህን ልዳህ ያየው እንዴት ነው የምኖረው እያልኩ ተስፋ ቆርጣለሁ። በራሴ ላይ ኃጢአተኝነት ይሰማኛል። እኔ እንጀራ በርች ነው አለ። አንተ እግዚአብሔር አይደለም የምትችለውን አድርግ በማትችለው ግን እግዚአብሔር ወንበል ትቀመጥ። በቃ ራስን ችለን ኑር። ደግነትም በአግባቡ ነው መሆን ያለበት። እግዚአብሔር የሰጠንን ኑሮ እየተማረንበት እንድንኖር አደለም። ደግ ያደረገ እና ደግነት ራሱ በሰው እጅ ላይ እግዚአብሔር ካረዳ ከባድ መከራ ይመጣበት ይችላል እና የእግዚአብሔር ግን መልካምነት ከዚህ በላይ እግዚአብሔር መልካም አምላክ ነው። ጥሩ ብንለብስ ጥሩ ብንበላ ጥሩ ብንኖር የሚገባንን እስክትወጣን ድረስ ሚከለክልን የለም እና ይገታ እንደይገባቸው አንዳንድ ጉዳዮች እግዚአብሔርን የማይመጡ ነው ናቸው። የምናስባቸው በአጠቃላይ በፊቱም ስንቆም ብቻችንም ስንሆን ማለት የሌለብን ነገር ነው። ማለት የሌለብን እና ማታለል፣ የመጨረሻ ደግሞ ማታለል እግዚአብሔርን ማታለል ምን አረጓሉ። ተመስገን እንግዲህ መቼም እንግዲህ እሱ ከመጣ ተመስገን። አሁን የተመስገን ነው ምስጋና ነው ይሄ እግዚአብሔር ልጆች፣ በፍጹም ምስጋና አይደለም። ያው ሳይ አመሰግኑት ጨመራል ስለተባለ ብልጥ መሆን ነው እንደዚህ። እንደ ያዕቆብን ያዕቆብን አይደለ ኤሳው ነኝ ብሎ ማታለል፣ አምላክን በኤሳው ልብስ ማታለል አይቻልም። በቃ ከከፋን፣ በመጀመሪያ ከራሳችን ጋር እንታረቅ። ምስጋና የሚለውን ቃል ሳናወጣ በትክክልም አመስጋኞች እስክንሆን ድረስ ራሳችንን ማስተካከል አለብን። በእግዚአብሔር ፊት መዋሸት አይገባም። ከፍቶኛል ከፍቶኛል፣ ወይም ደግሞ እንደ ስምዖን ጴጥሮስ ራቆታችንም ሆናችን ሲገባም እንጂ በራቆትን በሆነ ልብስ መሸፈን የሚመስል በቃ ምን አረጓሎ ተመስገን አይሆንም። እግዚአብሔር አይሸነገልም፣ አይዘበትበትም ይላል ሐዋርያው ጳውሎስ በገላትያ በላክ መልእክቱ ምዕራፍ ስድስት አይዘበትበትም እግዚአብሔር እውነት የምንናገርበት ትልቁ ቦታ ቢኖር ቅርብ እግዚአብሔር ነው። እውነት እውነት እንኳን እኛ ሰይጣን እንኳን በዚያ ፊት አዋሽ እውነት ነው የሚናገረው። ይህ ማሰብ አለብን። እግዚአብሔር ባርካችሁ። ብዙ እንደተማንበት ተስፋ አለኝ። ኮሜንቱን ማየት እፈልጋለሁ። ምን ተማራችሁ? እግዚአብሔር ምን ተናገራችሁ? የሰማንን በልባችን ጻፍ። መንፈስ ቅዱስ ልባችንን ያበላይ። ጌታችን ክርስቶስ ይጠብቀን። የእግዚአብሔር ቸርነት እናታችን ቤታችን ረድኤት በረከት የምላ ጥበቃ አብሮን ይሆን። ማስታወቂያው እንዳትረሱ። ቀሲስ አሸናፊ በማርያም ነኝ። ላይክ እና ኮሜንት አርጋችሁ ጥሩ ሰላም።